በስማ ወወልድ በመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም የተባረከ የሚያዚያ ወር ቀኑ አስራ ሶስት ሲሆን ከዚያም ይጨምራል። ሚያዝያ አንድ በዝሽ ቀን የከበረ አባት አባ ስልዋኖ ሳረፈ። ይህም አባት ባስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በመለይ በግንባሩ ተደፍቶ ብዙ ጊዜ ከቆየ፣ ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትን በእርሱ ላይ የደረሰበት ይነግራቸው ዘንድ ለመኑት፣ ዝም ብሎ መሪር ለቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲያላቸው ተድላ ወዳለበት ገነት አውጥታዊም በዚያ የጻድቃንን መኖሪያ አየሁ፣ ደግሞ የስቃይ ቦታዎችንም ሁለተኛም፣ ብዙዎች መነኮሳትን ወደ ገሃንም፣ ብዙዎች ምእመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማላቅስ ስለምንድን ነው አላቸው ከዚያች አሽቀርም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የላፊን አለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ ይህም አባት በመንፈሳዊ ስራ የተጠመደ ሆነ ደቀ መዛሙርቱንም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል በአንዲት ቀደም አንድ ታካች የሆነ መነኩስ ወደ እርሱ መጣ። ሽማግሌውንም አባትና ደቀ መዛሙርቱን ሲሰሩ አይቷቸው፣ ለኃላፊ ምግብ ትሰራላችሁ ተደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይሄ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎድል ትምህርት እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው፣ ይህን መነኩስ ከእንግዳ ማሳረፊያው ቤት አስገብት፣ የሚያነበው መጽሐፍ ስጠው፣ በሩንም በላይ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምን ምንም አትተው። ረድቡም ሽማግሌው መምህሩ እንዳዘዘው አደረገ። ዘጠኝ ሰዓትም ቢሆን መነኮሳት ተሰበሰቡ፣ ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያንን እንግዳ መነኩስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሲሉ አባቴ ሆይ መነኮሳቱ ራታቸውን በሉን፣ አለው። ሽማግሌውም አሁን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝ? አለ ከበረ አባ ስልዋኖስም አንተማ ሥጋዊ መብል የማትሻ መንፈሳዊ ሰውነ በጎ ዕድል ስለመረጥክ፣ እኛ ግን ሥጋውያን ሰዎች ለሥጋዊ መብል የምንሰራ የምንደክምነን ስለዚህም ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያመነኩስም በንግግሩ እንደበደለ አወቀ። አባ ስልዋኖስንማ አባቴ ሆይ እኔ በድያለውና የቅርበላይም ብሎ ሰገደለት። አባ ስልዋኖስን በርታ ማረታ በመስራት እንደደከመች እንደክም እንስራ ከማርያ ይልቅ ማረታ የተዘጋጀች ናለችና ብሎ መለሰለት። ያታካች የነበረ መነኩስም በዚህ አባት ትምህርት ተመክሮና ተገስጾ ጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢ ያሉ መነኮሳትን ጠርቶ ከእርሳቸውም በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው፣ እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በእርሳቸውም ተሰባ ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስልዋኖስ ቢጸ መላእክት ዘኮነ ፍትወተ ዓለምም ልቡ እስመ ተመነነ እማ አርእየ ጽልመተ አጣን ደይነ በቆባረ እሱ ገጾ ከደነ እየንተ ተዘበምር ይራይ በሰማይ ብርሃነ በዚችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው ባስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ፣ በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች ያስደንግጡ አሳደዳቸው። ያን ጊዜም ማንም የተከተላቸውም ሳይኖር ድሉ ነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው ይቅር ብሏቸዋልና፣ ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሆን ለዘላለም አሜን። ሰላም ለክሙ ለመቃሪ ወሱሉዱ በባስ ማቲክሙ ለለአህዱ ዘገብርክሙ ጸሎተን ዘትቴ የለዱ ከበድንጋጼ አረባውያን ተሰዱ ለቤተ ክርስቲያን ቅድስት ነዋያ ዘሃዱ። በዝችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊውም እንደጻፈ ለእንበርም ልጅም ለሙሴ ወንድሙ የሆነ የካህኑ አሮን የረፍቱ መታሰቢያ ሆነ ይላሉ። በወሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛ ወር በሶስተኛው ቀን አረፈ ይላሉ። ይኸውም ግንቦት ስምንት ነበር። የእስራኤል ወሮዎች በጨረቀ እየተቆጠሩ አመቱን ስለሚዞሩ በዚያች ዓመት ሚያዝያ አንድ ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘሁልቁ መጽሐፍ በአምስተኛ ወር መባቻ ስለሚል መታሰቢያውና ሲ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለሆሪት ሕግ መምህር ለሆነ ለሙሴ ለነብይት ማርያም ወንድም ነው። እነርሱም ከሌዊ ነገር ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራትን ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት አፏንም ከፍታ ዋጠቻቸው። በበጎ ተጋሉና የኦሪትንም ምግብ በመጠበቅ እግዚአብሔርን ካገለገለ በኋላ ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑራሜን ሰላም ለአሮን ዛ ሰርገዎ በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይኩኑ በእይነ እበዩ ወፅቁ ውጠቶ ምድን ዛፋ ታበቁ ሶበላይ ልሁ ተንስው ለቆሬ ደቂቁ። በዚች ዕለት ደግሞ ቅድስት መጥሮን ያረፈች ከከበርጉ ዝም ጋር በሰማዕትነት የሞት የቅዱስ የወስጦስና የሚስቱ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ስለ ህዝብ እንደሚያቀርብ እንዲሁ ስለራሱ ደግሞ መስዋዕትነትን ስለ ኃጢአት ሊያቀርብ ይገባዋል። እንዳሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ዛቅረብ ኩማይሌታ ዘክር አይላፈ ይላፈ መለተጸምዱ ከዘልፈልላ አነብብቶ ከዘንዴቴ መጽሐፈ